እስኪ ቆይ ዝም በይ አንቺ፣ ወለተ ዝም በይ። ምንስ ዴዚን ሰደበቻት? አልሰደበቻትም። ምንድነው? እንትና አትበሉ ስትጀምር፣ አትዘቅዝቁ ፎቶ። እንደ ነገ ጠዋት ይዘቅዘቅ ነገሩ። እስከሚረጋጋ ፎቶ አትዘቅዝቁ። ይታረቃሉ፣ በቃ ታስታርቃቸዋለች። ከማንም ከምንም በላይ ንግስት ናት ማንም እየመጣፉ ሊያሾልባት አይችልም። ግን ፎቶ ትዘዝቁ፣ ምክንያቱም ነገሩ በቃ ይበርዳል። የሆነ ነገር በተፈጠረ ፎቶ ትበሉ። ዴዚ ከሁሉም በከፈተ ቁጥር ሲባል እየባሰባት ነው

ስለዚህ ዜድ አዳም ስትሰደብ ዴዚና ዜድ እንዳይጣሉ ነው። ስለዚህ ነገር ውስጥ ከሚረጋጋ ልጅቷም አትዘግቁ ፎቶ አትዘዝቁ ሲጀመር ፎቶ አትዘዝቁ በቃ ፎቶ አንድ ጊዜ ዝም ማለት ይችላላችሁ። ላውራ መ እሺ ይጀመር ማለት ነው ምን ዴዚና አዳም እውነትን አታሽሹት በቃ ጊፍተር ስለሆነች መቼ መሳደብ የላትም። ጊፍተር እናት እንደ ጊፍተር ተከብራት ነው ምንድን ነው መሳደብ ብላሁን ሳደኮርስ የላትም። ግን ስለዚህ ስትባሉ አንድ ነገር ማለት አሁን እናንተ ማለት እኮ ዴዚ እና አለማየው ሲቆራረፉ አለማየውን ሄዳችሁ ልትሳደቡ ማለት ነው። ምንም አያገናኘውም፣ አያገናኘውም ነው ማሬ። አድምጪኝ ሽ ማንሽ ሊንዳ

እንደ ፎቶ አትዘዝቁ አልወዳትም ማለት ነው። አትዘዝቁ እኔ እንደዚህ ፎቶ እንዘ አለቻታለች። ግን የአማርኛ ስህተት ይመስላኝ ማለት ሊንዳ፣ በስነስርዓት ስሙን ጥሪ። ሲጀመር እንደዛ ትበይ እንዴ? ሊንዳ፣ እንደዛ እንዳትዪ እናቴ፣ እንጠላለን ኦኬ፣ አልኩሽ እኮ አንቺ። ልንገራችሁ እኔ ዴዚን ጠልቻት አይደለም። ዴዚን አታሽቃብጡ ምናምን አትበሉ። ከማንም በላይ እኔ ዴዚን ወዳታለሁ። ስነ ስርዓት ያዙ ግን ማለት ነው። ነገሩን አናባብሰው። አንደኛ ፎቶ በቃ እንዲዘቀዘቅ አትፈልግም። በእሷ ምክንያት ዴዚ፣ ወላሂ ነው የምላችሁ ፋሚሊዎች፣ ምንድን ነው አትዘዝቁ። እሷ ደስ አይላትም፣ ዴዚ ደስ አይላትም ፎቶ እንዲዘቀዘቅ፣ ምክንያቱም በቃ መልስ እንትን ማለት ነው እንጂ የሰው ፎቶ ዘዝቀን ምንም ነገር የሚመጣ ነገር የለም። ማለት ነገር ማለት በክፋት ነው ወይ ዴዚን የሰደበቻት? ይሄን ማጣራት አለበት። እኔም በእንዲፍተር ስለሆነች እሷን የሚፈራት ጊፍተር ስለሆነች አትፈራም። ምንድን ነው እሷ ጊፍተር ከእሷ በላይ ስንት ጊፍተር ወስሉ ማንም አያከራትን አይፈራትም። ግን ነገሩ ይበርዳል፣ ኃላፊ ይታረቃሉ። እንደዚህ ያን ነገሩን አናጋግለው፣ እኔ አናጋግለው። ብዙ ቦታ ነው የምናደርሰው ነገሩን ታጋጋል ነው። አዎ፣ አንቺ ሊንዳ፣ ሁለተኛ ማለት ነው እናቴ ትሙት አለማየሁ ስትይ እንዳልሰማሽ እኔ እናቴ ትሙት የመጨረ

ታስቦ በውስጥ በውስጥ እንዲማረግ ነው እንጂ ቫይራል እንዲወጣ ማድረግ ጥሩ አይደለም። ያን ነው ማድረግ ያለብን ቫይራል። ከዚህ ጋ ፎቶ ስለዘቀዘቅን የሚፈጠር ነገር የለም። አትዘዝቁ ፎቶ። በቃ ዝም ብላችሁ ከሰደባችሁ ስደቧት። ስለዚህ ፎቶ አትዘዝቁ፣ ነገሩን አናባብሰው። ሰው እንዲታረቅ እንዲስማማ እንጂ ልቅ ነገር ተማባዲያት ለምን እንደዚህ ስትገባ ኮፕሊንግ ታብ ሸር አታረጉም፣ ግን እዚህ ቁጭ ብላችሁ አንድ ሰው ስለተሰደበ ነገር ማባዲያት ትወዳላችሁ። ትጠይቃለህ ይቅርታ ጠብቁ ዜድ ይቅርታ ታስቀማለች ይቅርታ ባበሱ ባበስ ከማባባሱ በፊት ይቅርታ ፎቶ አለም አሁን እሷም ይቅርታ ጠይቁኝ ትላለች ማናት ይቅርታ የምትጠይቀው እናንተ ፎቶ በዘቀዘቃችሁት ዴዚ ምን ምን በምን ገድዋ ፎቶ የዘቀዘቃችሁት እናንተ ሲጀመር ዴዚ ሲጀመር ዴዚ ፎቶ እንዲዘቀዘቅ አትፈልግም በጣም ስነስርዓት ጨዋ ልጅ ናት እናት የትሙት የማንም ፎቶ ቢሰርቧት እንኳን የማንን ፎቶ እንዲዘቀዘቅ አትፈልግም። በጣም ጨዋ ናት። እንደዚህ በጣም ትበልጣታለች። አዳሚያችን ባልቴታ እናቃትን ብር ስላላት ነው። ኮተታም ግን እንደዛ ማለት ሳይሆን እኔ መሳደብ ምናምን ሳይሆን በቃ ይታረቃሉ። የዛን ሰዓት ዴዚ፣ የሆነ ሰዓት ላይ ትንሽ ተደባብረው ነበረ። እናንተ ስታሽቃብጦ ስታሽቃብጦ፣ እነሱ ታርቀዋል። ስለዚህ ሰላም ይፈጠራል። ታደቡ አይደል? የለውም ገባቸዋ